ባለፈው ሳምንት በወጣው ማስታወቂያ መሰረት ሁሉንም መስፈርት አሟልቼ ተመዝግቤ ነበር። እሱን ለማረጋገጥ ነበር አመጣጥ ከየት ነው? ከለንደን የትምህርት ደረጃ በአካውንቲንግ ማስተርስ ዲግሪ ያለ ማን አልከኝ? ስ በራዳ ገመዳ በራዳ ገመዳ አባላለሁ

ይህ ባለፈው ሳምንት ስለወጣት የስራ ቦታ የተመዘገቡትን ተወዳዳሪዎች ዶኩመንት ሰብስበን አጣርተን ነበረ። አንድ ሰው በአጥጋቢ ውጤት ሁሉን መስፈርት አሟልቷል። ችግሩም መሰርት ስሙንም ለመጥራት የአንድ ዓመት ኮርስ ያስፈልጋል። በዳዳ ገመዳ፣ በዳዳ ገመዳ መስሪያ ቤት ለዚህ ማሰልጠኛ አዲስ ባጀት የሚመድብ ከሆነ እዛው ቢሮ ድረስ መጣ